እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን እየደረሳችሁ እንላለን። ከልብም እናመሰግናለን። አሁን በዚህ ሰዓት ሊነሱ የሚገባቸው ዋና ዋና በተለይ የትልልቆቹን ክለቦች የዝውውር ጥረት በተመለከተ አዳዲስ ነገሮችን እንነግራችኋለን። አርሰናል በተግባር ሥራ ጀምሯል። ሊቨርፑል ፍሎሪያን ዊልስን ለማስፈረም ለባየር ሊቨርኩሰን ከዚህ በፊት አቅርቦት የነበረውን ዋጋ አስተካክሏል፣ ጨምሯል ለእንግሊዝ እግር ኳስ ሪከርድ ለመስበር የዝውውር ሪከርድ ለመስበር ሁለት ሚሊዮን ፓውንድ የቀረው ገንዘብ ልስጥህ ብሎታል ለባየር ሊቨርኩሰን። ማንቸስተር ዩናይትድ ኤምቤሞን የምሩን ፈልጎታል። ከዚህ በፊት ያቀረበውን 55 ሚሊዮን ፓውንድ ከፍ ላድርግ ብሏል። ዋጋ ጨምሯል። ይህንን ልጅ ማግኘት አለብኝ ብሎም ቆርጧል። ተግባሮቻቸው የሚያሳዩን ክለቦቹ ምን ያህል እንዳመረሩ ነው። በሌላ በኩል የተሰማው ሌላው ትልቁ ዜና አንጅ ፖስቴኮግሉ ከቶተናሞት ስፐርስ ጋር ተለያይተዋል። ይብቃን ብለው ዳንኤል ሌቪ ለአንጅ ፖስቴኮግሉ ውሳኔውን ነግረዋቸዋል። አንች ፖስቴ ኮግሉ በቶተናም አሰልጣኝነት የመጀመሪያው የውድድር ዓመት ላይ ክለቡ አምስተኛ ደረጃን በፕሪሚየር ሊግ ይዞ ሲያጠናቅቅ ብዙ መወደስ ይቀርብላቸው የነበረ ብዙ አድናቆት ሲነገርላቸው የነበሩ ሰው ናቸው። እኚህ ሰው አሁን በእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ላይ ቶትናሞት ስፐርስ አስራ ሰባተኛ ደረጃን ይዞ ማጠናቀቁን ተከትሎ ይወገዙ እንጂ ከዛ በፊት ይሰጧቸው የነበሩት የአድናቆት ቃላቶች ግን ቀላል የሚባለው አልነበሩ። የመጀመሪያው የተወደዱበት ነገር አታኪንግ ማይንድድ የሆነ ቲም ነው ቶተናምን ያደረጉት እሳቸው። አጥቅቶ የሚጫወት ልበ ሙሉ ሆኖ የሚቀርብ እንደዚሁም በተጋጣሚዎቹ ብልጫ ይወሰድብኛል ልሸንፋለሁ ብሎ ፈርቶ ጥንቃቄ የበዛበት ነገር ለማድረግ የማይሞክር በልበ ሙሉነት ሁሉንም ተጋጣሚዎች ፌስ የሚያደርግ ነበረ ቶተናም ሆትስፐርስ ነው። ስለዚህ ቶተናም ሆትስፐርስ እንደዚህ ያለ አቋም እንዲይዝ ያደረጉት አሰልጣኙ በዚህ አቋሙ በዚህ አካሄዱ በአታኪንግ ማይንድድ የሆነ ሳይድ እንዲሆን አድርገውት አምስተኛ ደረጃን ይዘው በፕሪሚየር ሊጉ ሲያጠናቅቁ በጣም በብዙ ነው የተደነቁት በጣም በብዙ ነው የተወደሱት። ሪስፔክትብል የሆነ የሚከበር አምስተኝነት ነው ተብሎ ሁለተኛው የውድድር ዓመት ላይ በቃ የበለጠ እንሻሻላለን። ሊጉን እየለመዱ ነው። ከቶተናም ተጫዋቾች ጋር ይበልጥ እየተዋወቁ ነው። የሰውየው ሀሳብ ለተጫዋቾቹ የበለጠ እየገባቸው ነው። ስለዚህ ኢንሂ ሰከንድ ሲዝን አንቺ ፖስቴ ከግሉ በጣም በጣም በጣም አሪፍ የውድድር ዓመትን ከፕሪሚየር ሊጉ ተፎካካሪዎቹ ጋር ያደርጋል። አሪፍ የውድድር ዓመትን ያሳልፋል የሚል ተስፋ ነበር። ሁለተኛው የውድድር ዓመት የዩሮፓ ሊግ ዋንጫ የተገኘበት ቢሆንም በፕሪሚየር ሊግ ግን ቶተናሞት ስፐርስ በጣም ተቸገረ። በጣም በጣም በጣም በጣም ተፈተነ እና ፈተናውን ወደቁ። አስራ ሰባተኛ ደረጃ ላይ ሆኖ ቶተናሞት ስፐርስ አጠናቀቀ። ይሄ ከፋቸው። ብዙ የቶተናም ደጋፊዎች የዩሮፓ ሊጉ የዋንጫ ጨዋታ ከማንቸስተር ዩናይትድ ጋር ከመደረጉም ቀደም ብሎ ቢሆን የቶተናም ደጋፊዎች አሰልጣኙ እንዲሰናበቱ ፍላጎታቸውን ሲገልጹ ነበረ። ለዚህ የደጋፊዎቹ ጥያቄ ዩሮፓ ሊጉ ማባበያ መሆን አልቻለም። ዳንኤል ሌቪ ዋንጫ ብናሸንፍም ዋንጫ ሸንፈን ወደ ቻምፒዮንስ ሊግ የገባን ቢሆንም አንጅ ፖስቴኮግሉን ይዘን በሚቀጥለው የውድድር ዓመት በፕሪምየር ሊግ፣ በኤፌ ካፕና በካራባው ካፕ እንዲሁም በገባንበት የቻምፒዮንስ ሊግ ውድድር ላይ የተሻለ ተፎካካሪ እንሆናለን ብሎ ማመን ስላቃታቸው ተባረሃል አሉት። ይሄ አንደኛው ምክንያት ነው። ሜዳ ላይ የተበላሸው ውጤት ሁለተኛው ከደጋፊዎቹ ጋር ገብተውት የነበረው እሰጥ አገባ የቃላትን ልውውጥ አልተወደደላቸውም። ሰውየውን ዘርበሉ እንዲባሉ አድርጓቸዋል ነው የሚባለው። ከዛ በተጨማሪ ደግሞ በሚዲያም እየወጡ የሚናገሯቸው የነበሩት ነገሮች በቶተንሃም ደጋፊዎችና በአንጅ ፖስቴ ኮግሉ መካከል የነበረውን ግንኙነት የበለጠ የተካረረ አድርጎታል። ዩሮፓ ሊግ አላዳናቸውም አንጅ ፖስቴ ኮግሉን። እኚህ ሰው መባረራቸው ከዝውውር አንጻር እንዴት ያለ ተጽዕኖ ሊያሳድር ይችላል? ነው እንግዲህ አንድ አሰልጣኝ ወጥቶ ሌላ አዲስ አሰልጣኝ ቶተናምን ሲይዝ አሰልጣኙ ይዞት የሚመጣው ሀሳብ አሰልጣኙ ይዞት ለሚመጣው ሀሳብ ያሉ ተጫዋቾች ምቹ ናቸው ወይስ አይደሉም? ምቹ ካልሆኑ አዳዲስ ተጫዋቾችን ወደ ቡድኑ እንዴት ይቀላቀሉ ስለሚባል በአዲስ መልክ ስራ የመጀመር እድሉ ሰፊ ስለሆነ ያንን ተከትሎ የተለያዩ ተጫዋቾች ወደ ቶተናም እንዲመጡ የቶተናም ተጫዋች እንዲሆኑ ለማድረግ እንሰራለን ነው እያሉ ያሉት የቶተናም ሰዎች። ዳንኤል ሌቪ ደግሞ በዚህ ስራ መጠመድ አለባቸው ነው። ስለዚህ የተጫዋቾችን ዝውውር የአንጄ ፖስተኮግሉ መሰናበትና ቶተናም ከቀረቡት አማራጮች መካከል አዲስ አሰልጣኝ የሚቀጥር መሆኑ ያሉትን ተጫዋቾች ይዞ የመቀጠል እድልን ጠባብ ስለሚያደርገው ገበያውን አፌክት ያደርጋል። ገበያውን በጣም አፌክት ሊያደርግ ይችላል ነው። ለማንኛውም አንቺ ፖስቴኮ ግሉን ተክተው የቶተናም አሰልጣኝ ለመሆን የተለያዩ እጮች እየቀረቡ ነው ያሉት። የኢፕስዊች ታውን አሰልጣኝ የነበረው ኬረማ ኬና አንደኛው ነው። መጠቀስ ያለበት እዚህ ጋር አሰልጣኝ አንቺ ፖስቴኮ ግሉ ከቶተናም ለመሰናበታቸው አንደኛው ምክንያት የተባለው ድርቅናቸው ነው። ፍሌክስቢሊቲ የለም። ይሄ መንገድ ነው የሚያዋጣው፣ መንገዱም ይሄ ብቻ ነው ብለው እሳቸው የሚያምኑበትን የጨዋታ ስልት ብቻ ተግባራዊ መደረግ አለበት ይላሉ።

ለመሞከር ፈቃደኝነት የላቸውም። እሳቸው የመረጡትና ያዋጣል ያሉት የጨዋታ መንገድ ደግሞ ቶተናምን 17ኛ ደረጃ ይዞ እንዲያጠናቅቅ አድርጎታል። ስለዚህ ይሄ ተለዋዋጭ ሀሳብ ተግባራዊ በማይደረግበት እንዳመጣጡ ነገሮችን ለመመለስ የማይሞከርበት ከሆነ ከሰውየው ጋር መቀጠል አይገባም ተብሎ ነው እንዲሰናበቱ የተደረገው። ለመኬና አንደኛ ዕጩ ነው። ለቶተናም አሰልጣኝነት ከታጩት ቴጎ ሞታ ሌላኛው ነው ቶማስ ፍራንክ እነዚህ እነዚህ ብሬንደን ሮጀርስ ኤዲን ቴርዚች እነዚህ በዋናነት ከተያዙት ናቸው የፉላም አሰልጣኝ ማርኮስ ሲልቫ ቶተናምን እንዲይዙ ይደረጋል ተብሏል ከእነዚህ መካከል አንድሬያ ኢራውላ የብርንመዝ አሰልጣኝ ብርንመዝን በጣም ጥሩ ቡድን አድርጎታል ካልሆነ ማውሪሲዮ ፖርሸቲኖን መመለስ ነው ግን አሁን የእንግሊዝ አብዛኞቹ ሚዲያዎች አዲሱ የቶተናም አሰልጣኝ ለመሆን የበዛ ወይም ሰፊው እድል ያለው ቶማስ ፍራንክ ነው ተብሏል። ቶማስ ፍራንክ እየመሩ ነው የሚገኙት ቶተናምን ልቡን ወደሳቸው አዘንብሏል፣ ወደ ወደሳቸው ላይ ያለው ፍላጎት የበለጠ ጠንካራ ሆኗል የሚሉ መረጃዎች ወጥተዋል። አንች ፖስት የኮግሉ መሰናበታቸው እና የአዲስ አሰልጣኝ ቅጥር ቶተናም እያደረገ በሆኑ በተጫዋቾች ዝውውር ላይ የሚኖረው ተጽዕኖ በጣም ከባድ ይሆናል ተብሎ ይገመታል። በዚህ ዙሪያ የሚኖሩ አዳዲስ ነገሮችን እየተከታተልን እናነሳለን። ወደ አርሰናል ስንሄድ አርሰናል አሁን ጎብዟል። የተግባር እንቅስቃሴ ጀምሯል። ከዚህ በፊት ስትሰሟቸው የነበሩት ከአርሰናል ጋር የተያዙ ወሬዎች አርሰናል እገሌን እየተከታተለው ነው፣ አርሰናል እገሌ በሚባለው ተጫዋች ዙሪያ መረጃ እየሰበሰበ ነው አርሰናል እንትናንና የእንትናን ሲቹዌሽን እየተከታተለ ነው የሚሉ ነገሮች ናቸው የሚሰሙት። ምናልባት መሀል ላይ የተሰማ ትንሽ ለየት የሚለው ነገር አንድሪያ ቤርታ የሚባሉት አዲሱ ስፖርቲንግ ዳይሬክተር ከአርቢ ላይፕሲግ ሰዎች ጋር በሚስጥር ተነጋገሩ የቤንጃሚን ሼሽኮ ዝውውር በተመለከተ ሲባል እሱም ምስጢር እንዲሆን ተደርጎ እንዳይታወቅባቸው አድርገው እያነጋገሩት ወይም ለማነጋገር የሞከሩትና ያንን ሲሞክሩ ደግሞ ዋጋ ተነግሯቸዋል። 75 ሚሊዮን ፓውንድ ትከፍላላችሁ ተብለዋል። ያንን ስንነግራችሁ ነበር። አሁን እንደነዚህ ያሉ እየተከታተለ ነው እያጣራ ነው የእንትናን ጉዳይ በቅርበት እየተከታተለ ነው ምናምን የሚሉት ነገሮች ቀርተው አርሰናልን በተመለከተ ዛሬ ከወጡት መረጃዎች መካከል አንደኛው አርሰናል የቤንጃሚን ሼሽኮን ዝ ውር ለማጠናቀቅ በይፋ ሳይደበቅ አዩኝ አላዩኝ ሳይል አምኖበት ወስኖ ቤንጃሚን ሸሽኮ ያስፈልገኛል በሚቀጥለው የውድድር ዓመት የተሻልኩ ለመሆን ከጎል ማስቆጠር ጋር የተያዘውን አቅሜን ለማሳደግ ቤንጃሚን ሸሽኮን ማስፈረም አለብኝ ብሎ በአደባባይ ፎርማል፣ የሆነ መደበኛ፣ የሆነ ይፋዊ የሆነ ጥያቄን ለ ቤንጃሚን ሸሽኮ ክለብ ለአርቢ ላይፕሲች አቅርቧል። አሁን ምስጢር አይደለም፣ አሁን ጉዳዩን በቅርበት መከታተል አይደለም፣ አሁን በተግባር ስራ መጀመር ነው። ይሄ ደግሞ በጣም አሪፍ ነገር ነው። ይሄ ከዚህ በፊት ስንሰጣቸው የነበሩትን አስተያየቶች በሙሉ የሚያስቀር ነው። አርሰናል ለምንድን ነው እየተከታተለ እየተከታተለ ረጅም ጊዜ ወስዶ ከመወሰን ጋር ያለበት ችግር ከሌሎች ክለቦች ወደ ኋላ እንዲቀር የሚያደርጉት ስንል ነበር። አሁን ይሄው ወደ ተግባር ገብቷል። ቤንጃሚን ሼሽኮን እንድትሰጡልኝ እፈልጋለሁ ብሎ በይፋ ጥያቄ አቅርቧል። ሁላችንም እንደምናስታውሰው አርቢ ላይፕሲች እና ቤንጃሚን ሼሽኮ መካከል እስከ 2029 ድረስ የውል ስምምነት አለ። አርሰናል ይህንን ተጫዋች ማየት የጀመረው ይህንን ተጫዋች መመኘት እየጀመረው ቆይቷል። ቀደም ብሎ በነበረው ሙከራ ላይ ቤንጃሚን ሸሽኮን ለማግኘት ያደረገው ጥረት ወይ በአርሰናል ድክመት ወይ በተጫዋቹ ሐሳብ መለወጥ ምክንያት ሳይሳካ ቀርቷል። ከዚህ በፊት ክረምት ላይ አርሰናል ይህን ልጅ ለማስፈረም ጥረት በሚያደርግበት ሰዓት ላይ ቤንጃሚን ሸሽኮና ርቢላፍሲች እስከ 2029 የሚያቆያቸውን ስምምነት ተፈራረሙ። ይሄ በሚሆንበት ሰዓት ላይ የቤንጃሚን ሼሽኮ ወኪልና አርቢ ላይፕሲች መካከል አንድ የተደረሰ ይሄ የጀንትልመን ዲል የሚባለው የጨዋሰው ስምምነት አትጻጻፍም፣ አትፈራረምም በሰነድ የሚኖር ነገር የለም፣ ግን ቃል ከሰጠኸኝና ቃልህን ከተቀበልኩ ምንም ሌላ ተጨማሪ ነገር አያስፈልግም፣ ቃል በጣም በቂ ነው ብሎ መተማመን ማለት ነው። ይሄ መተማመን ምንድን ነው? ይህንን የውድድር አመት አሁን ዘን አሁን የተጠናቀቀውን የ2024 25 የውድድር አመት ቤንጃሚን ሼሽኮ ከእናንተ ጋር እንዲያሳልፍ አደርጋለሁ ብሎ ቃል ገብቶላቸዋል። ይሄ አርሰናል ተጫዋቹን ለማስፈረም ያደረገውን ጥረት እንዳይሳካ አደረገው። ይልቁንም አረቢ ላይፕሲሽ በልጁ የበለጠ እንዲጠቀም እስከ 2029 ድረስ ውል አሰሩ። ስለዚህ አርሰናል ይህንን ሳያሳካ እየቀረው ልጁን ስለማይፈልገው በልጁ ዙሪያ ያገኛቸው መረጃዎች አይ ይሄ ልጅ ለእኔ አይሆንም ምናም ስላለ ሳይሆን ቤንጃሚን ሸሽኮ ከአረቢ ላይፕሲሽ ጋር እንዲቆይ በወኪሉና በክለቡ መካከል የተደረሰው ስምምነት መከበር ስለነበረበት ነው። ሁለተኛው አሁን ምን ተፈጠረ? አርቢ ላይፕሲጅ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ እንደማይሳተፍ ተረጋገጠ። በጀርመን ቡንደስሊጋ ላይ ያስመዘገበው ውጤት ቻምፒዮንስ ሊግ የሚያስገባ አይደለም። አሁን ቤንጃሚን ሸሽኮን ሸጦ ገንዘብ መስራት የራሱ የአርቢ ላይፕሲችን ፍላጎት ሆነ። ለዚህ ልጅ የሚቀርቡ ጥያቄዎችን አዳምጣለሁ በዚህ ልጅ ዙሪያ የሚመጡትን የእንግዛው የናዘዋውረው ጥያቄ ተከትሎ ድርድር ማድረግ እንችላለን ብሎ በሩን ክፍት አደረገ። በሩን ክፍት ሲያደርግ በልጁ ላይ ፍላጎት ያላቸው የተወሰኑ ትልልቅ ክለቦች ክለቡን አፕሮች አድርገዋል። ማንቸስተር ሲቲ ልጁ ላይ ፍላጎት አለው። በባየር ሚኒክ ልጁ ላይ ፍላጎት አለው። እንደዚሁም ደግሞ አርሰናል ፍላጎት አለው። ሊቨርፑልም ፍላጎት አለው። ስለዚህ ይሄንን ልጅ ለማስፈረም ከመጡት ሁሉ ግን አርሰናል አሁን የበለጠ ያመረረ በተግባር ከአሪቢ ላይፕሲች ጋር እየተደራደረ ያለ በሚጠራው የዝውውር ዋጋና አርሰናል ይሁን በሚለው መካከልም ሰፊ ልዩነት የለም ነው የተባለው። ስለዚህ በሚቀጥለው የውድድር ዓመት አርቢ ላይፕሲች ጋር ባይቀጥል አሪቢ ላይፕሲች ቅሬታ የለበትም። ወኪሉንም ቃል አፍርሳል አይሉም። ለዚህ ነው በተግባር አሁን አርሰናልና ቤንጃሚን ሸሽኮ ማዘዋወር ወይም ሁለቱ አንድ ላይ እንዲሆኑ ማድረግ በሚቻልበት ጉዳይ አርሰናልና አሪቢ ላይፕሲች እየተነጋገሩ ይገኛሉ። ይሄ ቤንጃሚን ሸሽኮ የሚባለው ተጫዋች በነገራችን ላይ በዚህ የውድድር ዓመት ሀያ አንድ ጎሎችን አስቆጥሯል። ስድስት ለጎል የሚሆኑ ኳሶችን ሰጥቷል። አራት በነገራችን ላይ በአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ ነው የጎል ተሳትፎ እያደረገው። ስለ ቤንጃሚን ሸሽኮ የተወሰኑ ነገሮችን እናንሳ እንግዲህ። ስሎቬንያዊ ነው ዜግነቱ። የስሎቬንያ የቀደሙ የምናቃቸው ተጫዋቾች እነማናቸው ስንል እነ ያን ኦብላክን እናነሳለን ሃንዳኖቬችን እናነሳለን። እነዚህ ከስሎቬኒያ በጣም ገነው የሚወጡ የእግር ኳስ ተጫዋቾች ናቸው። ነገር ግን ያኖብላክን ብንወስድ ለምሳሌ ግብ ጠባቂ ነው፣ ሃንዳኖቬችም እንደዚሁ ግብ ጠባቂ ነው። ስሎቬኒያ ከግብ ጠባቂ ጋር በተያዘ እንደነዚህ ሁለት ስመጥር እና በጣም ጎበዝ የሆኑ ግብ ጠባቂዎች አሏት እንጂ በአውትፊልድ ፕሌየርስ በኩል ገኖ የወጣ ለሆነ ሀገር እንትና የሚባል እግር ኳስ ተጫዋች አላቸው ብለን የምንጠራው አይነት ተጫዋች ያን ያህል ብዙ የላትም። አሁን ግን ቤንጃሚን ሚን ነው። ጎል ኪፐርስ በጣም ትልቅ ሚናላቸው አላቸው። ነገር ግን ደግሞ ጎል እንደሚያስቆጥር ተጫዋች አቴንሽንን ይወስዳሉ ወይ ትኩረት ይስባሉ ወይ በጣም በጣም የምትረዱት ይመስለኛል። ይሄ ልጅ ሀ አንድ አመቱ ነው። ከመሰረታዊ የሚባል የእግር ኳስ ተጫዋችነት ህይወቱን ከአረቢ ጋር ጋራ ነው ያሳለፈው። በጣም በጣም በጣም ትልቅ ትልቅ አቅም አላቸው ከሚባሉ ተጫዋቾች መካከል አንደኛው ነው። የዚህ ልጅ የልጅነት ክለብ ወይም እሱን አካዳሚ ውስጥ አስገብቶ አሁን ለደረሰበት ደረጃ ኮንትሪቢዩት ያደረገው የስሎቬኒያ ክለብ ዶማዘል ይባላል። ዶምዛል የሚባለው ይህ ክለብ ስፖርቲንግ ዳይሬክተሩ ደግሞ ኦራዝም ይባላሉ። ኦራዝም ስለ ቤንጃሚን ሸሽኮ በሚናገሩበት ጊዜ 15 ዓመቱ ጀምሮ አውቀዋለሁ ይሄ ልጅ በጣም በጣም በጣም የተለየ አቅም ያለው ነው ብለው ኳሊቲዎቹን ሲያስቀምጡ አንድ የተናገሩት ነገር በጣም ፈጣን ነው ነው አካላዊ ፍጥነቱ በጣም በጣም በጣም የሚገርም እና ምናልባትም ደግሞ የሚያስደነግጥ ነው ይላሉ። ይህንን ካነሱ በኋላ ቁመቱም ረጅም ነው፣ ሜትር ከዘጠና አምስት አካባቢ ነው። የአየር ላይ ኳሶችን የመጠቀም ጉብዝና አለው። አርሰናል የቆሙ ኳሶችን ለመጠቀም የሚሄድበትን መንገድ ለሚያስብና ላስተዋለ ሰው ቤንጃሚን ሸሽኮ ፐርፌክት ፊት ሊሆን ይችላል። እንደነዚህ ያሉ የአርሰናል ሀሳቦች ነው ከዛ በተጨማሪ ግን አንድ የተቀመጠ ቁጥር አለ። ከቤንጃሚን ሸሽኮ ጋር ተያይዞ የባስኬት ቦል አለ አይደለም፣ የቅርጫት ኳስ ኳሷ ቅርጫት ኳስ የሚጫወቱባት እሱን እንኳን ሲመታ እንኳን የእግር ኳሱን ይቅርና የቅርጫት ኳሷን ሲመታት የተመታቸው የቅርጫት ኳስ በቤንጃሚን ሸሽኮ ስትመታ 3547 ኪሎ ሜትር በሰዓት እምትበር ያደርጋታል። ይሄ ማለት በጣም ጠንካራ የሆነ ምት ያለው ተጫዋች መሆኑን ያሳያል። በነገራችን ላይ የእግር ኳስ ኳስና የቅርጫት ኳስ ኳስ ክብደታቸው እኩል አይደለም። በቅርጫት ኳስ የተገለጸበት ምክንያት የቅርጫት ኳስ ከእግር ኳስ ይበልጥ የሚከብድ ሆኖ ግሱ ግን ሲመታው 3547 ኪሎ ሜትር በሰዓት እንዲም ዘገዘግ አድርገው ነው። ምን ያህል ጠንካራ ሹት እንዳለው የሚያሳይ ነው። በጣም ደግሞ ሯጭ ነው። በጣም ፈጣን ነው። እንደውም ወደ ተከላካይ ተጫዋቾች በቃ አንዴ ግር ብሎ ሲሄድ፣ ወይም በጣም በፍጥነት ሲሄድ ለተከላካይ ተጫዋቾች አስቸጋሪ ተጫዋች ያደርገዋል የሚል አስተያየትን ሰጥተዋል። ፊዚካሊቲው በጣም ጥሩ ተብሎ የሚገለጽ ነው። ስለዚህ ቤንጃሚን ሼሽኮን በጣም ብዙ ክለቦች የሚፈልጉት ቢሆንም አርሰናል ግን አሁን በተግባር ስራ ጀምሯል። ለረጅም ጊዜ ሲመኘው፣ ለረጅም ጊዜ ሲከታተለው የነበረውን ተጫዋች ወደ ኤሚሬትስ ስቴዲየም ለመውሰድ እና አርቴታ ለአራተኛ ጊዜ ሁለተኛ የሚወጣ አርሰናል ይዞ እንዳይቀርብ ቤንጃሚን ሼሽኮ በማጥቃቱ ለአርሰናል ተጨማሪ አቅም ሊሆን ሁኔታዎች በጥሩ ሁኔታ እየተከናወኑ ይገኛሉ ለማለት ነው። ይሄ አርሰናልን በተመለከተ ነው። ማንቸስተር ዩናይትድን ስንመለከት ማንቸስተር ዩናይትድም እንደዚሁ አምርሯል። የማንቸስተር ዩናይትድ ማምረር ደግሞ እንግዲህ ማቲያስ ኩናን የራሳቸው አድርገዋል። በጣም ብዙ ለውጦችን ማድረግ አለባቸው። የሚያስቆጭ ለማንቸስተር ዩናይትድ ታሪክ የማይመጥን ብዙ የማንቸስተር ዩናይትድ ደጋፊዎችን ያስቆጣ እስከ መቼ የሚል ጥያቄን ያስነሳ ሩበና አሞሪምም እንደዚሁ ለማንቸስተር ዩናይትድ ደጋፊዎች ይቅርታ ለመጠየቅ የተገደዱበት ደካማ የውድድር አመት ነው የታለፈው በማንቸስተር ዩናይትድ ቤት ውስጥ። ይሄ የማንቸስተር ዩናይትድ የውድድር አመት በዚህ አለፈ። መጪው የ2025/26 ደግሞ ተመሳሳይ የሆነ ፔይን እንዳይኖረው ለማድረግ ራስን በተጫዋቾች ዘውጉር ማጠናከር የሚመጡ ተጫዋቾች ደግሞ የአሰልጣኝ የሩበን አሞሪምን የእግር ኳስ ሀሳብ ለመተግበር የተሻለ አቅም ያላቸው፣ ለሀሳቡ የሚስማማ አቅም ያላቸው ተጫዋቾች እንዲሆኑ ለማድረግ እየተሰራ ነው ያለ ማቲያስ ኩና ከዛ አንጻር ነው የሩበን አሞሪም ፍላጎት ነው ተብሎ ማን ዩናይትድ ነው የተቀላቀለው። እንደገና ደግሞ ኤምቤሞን ለማስፈረምም ጥረት እየተደረገ ነው። ማንችስተር ዩናይትድ በይፋ 55 ሚሊ ሚሊዮን ፓውንድ ለዝውውሩ አቅርቦ፣ ወዲያው ግን ብሬንት ፎርዶች የማንቸስተር ዩናይትድን የ55 ሚሊዮን ፓውንድ የልጁን የዝውውር ጥያቄ ውድቅ አደረጉ። ማንቸስተር ዩናይትድ ቆም ብሎ አሰበ። አምርሯል ያልንበት ዋነኛው ምክንያትም የሚመጣው እዚህ ጋር ነው። ቆም ብሎ አሰበ፣ አወጣ፣ አወረደ። ኤምቤሞ በጣም ያስፈልገዋል። ኤምቤሞ ባለፈው የውድድር ዓመት ሀያ የፕሪሚየር ሊግ ጎሎችን ያስቆጠረ በመሐመድ ሳላህ በአሌክሳንደር ኢሳክና በእርሊንግ ብራውት ሀላንድ ብቻ የሚበለጥ አራተኛ የሊጉ ኮከብ ግብ አግቢ ነው። ዕድሜው ጥሩ ነው፣ ሀያ አምስት ነው። ስለዚህ እነዚህ እነዚህ የደሞዙም ጥያቄ ቢሆን ለመስማማት የማይከብድ ነው አሉ እና ማንቸስተር ዩናይትዶች ሁለተኛ ብሬንትፎርድን እሺ ያስብልልናል ያሉትን የዋጋ ጭማሪ አድርገው ለኤምቤሞ ዝውውር ጥያቄ አቅርበዋል። ሃምሳ አምስት ሚሊዮን ፓውንድ የነበረውን ጥቅል የዝውውር ዋጋ ወደ ስልሳ ከፍ አድርገውታል። ወደ ስልሳ ከፍ ሲያደርጉት ስልሳውንም በካሽ አንድ ጊዜ ማንቸስተር ዩናይትድ ይከፍላል ማለት አይደል ለተጫዋሹ ዝውውር ይህንን ያህል ይኸው፣ ከተጫዋሹ ጋር ደግሞ እንዲህ የምናሳካቸው ነገሮች ካሉ ይህንን እንጨምራለን፣ ይህንን እናደርጋለን፣ ይሄንን እናደርጋለን። እነዛ ነገሮች የሚሳኩ ከሆነ ማን ዩናይትድ ለኤምቤሞ ዝውውር የሚያወጣ ዋጋ እስከ 60 ሚሊዮን ፓውንድ እንዲደርስ የሚያስገድድ ስምምነት ላይ እንድረስ ነው። ስለዚህ ፓኬጅ ነው እያወራን ያለ ነው ማለት ነው ፓኬጅ ማለት ለዝውውር በቀጥታ የሚከፈል ትራንስፈር ፊ ይኖራል፣ አድ ኦንስ ደግሞ ይኖራሉ ማለት ነው። ስለዚህ ያንን ስልሳ ላድረሰው ብሎ አቅርቧል። ብሬንትፎርድ ብሬንትፎርድ ለዚህ ጥያቄ እስካሁን ድረስ መልስ አልሰጠም። ማንቸስተር ናይትድ እንግዲህ በዚህ በስልሳ የሚስማሙለት ከሆነ ብሬንትፎርድ ስልሳ ስልሳ አካባቢ አውጥቶ የማቴስኮና ስልሳ ሁለት ነጥብ አምስት ነው የዚህኛው ደግሞ ስልሳ ነው ስለዚህ ወደ መቶ ሀያ ሁለት ነጥብ አምስ ሚሊዮን ፓውንድ ለሁለት ተጫዋቾች ዝውውር አውጥተዋል። ግን ዋይዝ ዲሲሽን ይመስለኛል ማንቸስተር ዩናይትድ እያደረገ ያለው ምክንያቱም እነዚህን 120 ሚሊዮን ፓውንድ በላይ የሆነውን ገንዘብ አንዴ ይልስጣቸዋል። ዓለም ቀስ በቀስ ነው ለክለቦቹ ያለው የማቲያስ ኩና ዝውውር ለምንድን ነው ተጠናቀቀ ሲባል ያልሰማ ነው ከኢንተርናሽናል ብሬኩ በኋላ ይጠናቀቃል ተብሎ ነው የሚጠበቀው። ወደ ኋላ የሚቀለበስ የሚበላሽ ምንም አይነት ነገር አይኖርም ተብሏል። ስለዚህ ማንቸስተር ዩናይትድ ኤምቤሞ ላይ አምርሯል። ይሄ የኤምቤሞ ዝ ውር ከተጠናቀቀም በኋላ ማንቸስተር ዩናይትድ የዝውውር ተሳትፎን ይጨርሳል ማለት እንዳልሆነ የክለቡ ምንጮችም እየተናገሩ ነው። ያሉት ሌሎች ተጨማሪ ተጫዋቾች ወደ ኦልትራ ፎርድ ይጓዛሉ። የሩብን አሞሪ ማንቸስተር ዩናይትድ ይጠናከራል። ማንቸስተር ዩናይትድ በሚቀጥለው የውድድር አመት እንደ ዘንድሮ ሁሉ ደጋፊዎቹን በቁጭት በህመም የውድድር አመቱን እንዲያሳልፉ የማያስገድድ እንዲሆን ነው እየተሰራ ያለው ሩበን አሞሪምም በድጋሚ ለማንቸስተር ዩናይትድ ደጋፊዎች ይቅርታ የሚጠይቅበት ጊዜ እንዳይሆን እየለፋ ነው ተብሏል። በነገራችን ላይ እዚህ ላይ አንድ ነጥብ ጣል ለማድረግ እንደማስታወስ የውድድር ዓመቱ ሲያበቃና ሩብን ሞሪም የማንቸስተር ዩናይትድ ደጋፊዎችን ይቅርታ ሲጠይቅ የተናገረው ነገር ሶስት ጨዋታዎችን ሳደርግ በማንቸስተር ዩናይትድ አሰልጣኝነቴ የመጀመሪያዎቹ ሶስት ጨዋታዎች ውስጥ ሁለቱን አሸንፍ ያለው አንድ ጨዋታ ባቻ አጠናቀናል ያኔ ስቶርሙ እየመጣ ነው፣ አደጋ እየመጣ ነው ብያችሁ ነበር። ከድል በኋላ የማይባል ነገር ነው ያልኳችሁ። አሁን ደግሞ ከሽንፈት በኋላ ከደካማ የውድድር በት በኋላ የምነግራችሁ ጥሩ ጊዜ ወደ ማንቸስተር ዩናይትድ እየመጣ ነው ብሎ ለደጋፊዎቹ ይሄንን መንገሩን እናስታውሳለን። ስለዚህ ጥሩውን ቀን ለማምጣት ለማንቸስተር ዩናይትድ ውጤታማውን ማንቸስተር ዩናይትድ መልሶ ለመፍጠር የነዚህ ተጫዋቾች ዝውውር በእጅጉ ያገዛል ተብሎ ነው የሚጠበቀው። ሌላው ያመረረው ሻምፒዮኑ ሊቨርፑል ነው። ሊቨርፑል እንግዲህ በጣም አሪፍ አሪፍ አሪፍ ነገር እያደረጉ ከሚገኙ የፕሪሚየር ሊጉ ክለቦች መካከል አንደኛው ነው። መቶ አምስት ሚሊዮን ፓውንድ ለባየር ሊቨርኩሰን ሰጥቶ ነበር ፍሎሪያን ዊልትሰን ልውሰድ ብሎ ይሄ የባየር ሊቨርኩሰንን ጥያቄ ወይም ልጁ ያወጣል ብሎ ያስቀመጠውን ዋጋ የማይመጥን ሆኖ ተገኘ። ስለሆነም ሊቨርፑል ሁለተኛ ግን የተሻሻለ የዝውውር ሂሳብ አቀረበና ባየር ሊቨርኩሰንን አሁን ሳለ አንድ መቶ አስራ ሦስት ሚሊዮን ፓውንድ ልክፈላችሁ ብሏል። ይሄም ቅድም እንዳልኩት ለማንቸስተር ዩናይትድ 113 ሚሊዮን ፓውንድ በሙሉ የትራንስፈር ፊ ሆኖ ይገባል ማለት አይደለም። አድ ኦንሶቹ ሲጨመሩ ነው። ግን ከ100 ሚሊዮን በላይ ለተጫዋቹ ዝውውር ለባየር ሊቨርኩሰን ይከፈላል ነው። ይሄ 113 ሚሊዮን ፓውንድ አድ ኦንስን ጨምሮ የሚወጣ ከሆነና በዚሁ የሚስማሙ ከሆነ እንግዲህ የቡንደስሊጋው ክለብ ባየር ሊቨርኩሰን ለልጁ ዝውውር 126 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ ነው እፈልጋለሁ የሚለው አሁን ተቀራ ቀርበዋል 113 ና 126 መካከል 13 ሚሊዮን ፓውንድ ብቻ ነው ያለው የሚያፋርስ ይሆናል ተብሎ አይጠበቅም ግን ሊቨርፑል ከ105 ወደ 113 ከፍ አድርጎታል የተጫዋቹን የግዢ ዋጋ ዊርትስ ወደ ሊቨርፑል ተጫዋችነት መቀየር ይፈልጋል በቃ ከባየርን ሙኒክም የሚመጣውን ጥያቄ ከማንቸስተር ሲቲም የሚመጣውን ጥያቄ መስማት ማዳመጥ አይፈልግም። ባየር ሊቨርኩሰን ለቅ ይወጣለው፣ የሊቨርፑል ተጫዋች እሆናለው ነው። ይህንን ነው በልጁ በኩል ጠንከር አድርጎ የያዘው አቋም። ስለዚህ 113 ሚሊዮን ፓውንድ ማለት ለዚህ ተጫዋች ዝውውር የሚወጣ ከሆነ የብሪታንያን የተጫዋቾች የዝውውር ሪከርድ ለመጋራት ሁለት ሚሊዮን ፓውንድ የጎደለው ዝውውር ይሆናል ማለት ነው፣ የፍሎሪያን ዊርት ዝውውር ወደ ሊቨርፑል። ምክንያቱም ቼልሲ ከዚህ በፊት ለብራይተን ኤን ሆቭ ቫልቢየን በነሐሴ 2023 115 ሚሊዮን ፓውንድ ከፍሎ የብሪታንያን የተጫዋቾች የዝውውር ሪከርድ እንደያዘ ሁላችንም እናስታውስ እንመልሳለን ስለዚህ 113 ከ115 በሁለት ሚሊዮን ብቻ ነው የሚያንሰው። ይሄ አሪፍ ሊያደርግለት ይችላል። የራሱ የሊቨርፑል ሪከርድ ግን ይሻሻላል በ113ቱ ቢሆን ምክንያቱም ሊቨርፑል ለአንድ ተጫዋች በጣም ከፍተኛ የሚባል የዝውውር ዋጋ ያወጣው ለቤኒፊካ የከፈለው የዳርዊን ኑኔዥ ዝውውር ነው፣ በሰኔ 2022 የተከፈለ 85 ሚሊዮን ፓውንድ። ስለዚህ የራሱን ሪከርድ እንደሚሰብር በእርግጠኝነት መናገር እንችላለን። ተስማምተው ተነጋግረው ዝውውሩ የሚጠ ለመጠናቀቅ ከሆነ የድሪብል ኳሊቲ በጣም ከፍተኛ ነው። በዘንድሮ የውድድር ዓመት በጀርመን ቡንደስ ሊጋ በድሪብሊንግ አንደኛ ደረጃ ላይ የተቀመጠ ነው። ፍሎሪን ዊርስ ይህ ተጫዋች እንግዲህ 22 ዓመቱ ነው። በጣም በጣም በጣም ትልቅ አቅም አላቸው ከሚባሉ ተጫዋቾች መካከል አንደኛው ነው። አስር ጎል አስቆጥሯል። እንደዚሁም ደግሞ ወደ 12 የሚደርሱ ኳሶችን አሲስት አድርጓል ወይም ለግብ እንዲሆኑ ለጓደኞቹ ሰጥቷል። በአጠቃላይ በ2024/25 የውድድር ዓመት 25 ጨዋታዎች ላይ ለባየር ሊቨርኩሰን የመጀመሪያ ሰላፊ ሆኖ ገብቶ ሀያ ሁለት የጎል አስተዋጽኦ ያደረገ ነው። ከባየር ሚኒክ ቀጥለው ሁለተኛ ደረጃን ይዘው ሲወጡ የፍሎሬን ዊርትስ አስተዋጽኦ በጣም እጅግ በጣም ትልቅ ነው። በቀደም ከጀርመንና ከፖርቹጋል ጨዋታም ጋር ተያይዞ ጎል እንዳስቆጠረ ለብሔራዊ ቡድን እናስታውሳለን። ሀይ ተርኖቨርስ ካላቸው ተጫዋቾች መካከል አንዱ እሱ ነው። በነገራችን ላይ በቡንደስ ሊጋውም እንደዚሁ አንደኛ ደረጃ ላይ ነው የሚገኘው። አሁን ጂሚ ካራገር የዚህ ተጫዋች ዝውውር ወደ ሊቨርፑል መከናወኑ አይቀርም ይልና እኔ ግን ቀደም ብሎ ተናግሬያለሁ። በጣም በተደጋጋሚ ሳነሳ የነበረው ሀሳብ ለ12 ለ18 ወራት ወይም ለአንድ ዓመት እስከ አንድ ዓመት ከስድስት ወር ስል የነበረው ሊቨርፑል በዚህ የውድድር ዓመት ከሚያስመዘግበው ውጤት በኋላ እንዳይቸገር እንዳይፈተንና እንዳያቅተው አዳዲስ ተጫዋቾችን ማምጣት አለበት። ሊቨርፑል የሚያስፈልጉት የተጫዋቾች ብዛት ደግሞ ከአምስት እስከ ስድስት ሊደርስ ይችላል ብዬ ስናገር ነበር። አሁን የያዙት ነገር ጥሩ ነው። ፍሎሪን ዊርትስን፣ ፍሪምፖንግን እንደዚሁም ደግሞ አሁን ለማስፈረም ይሄ በሌፍት ባክ በኩል ለማስፈረም የሚሞክሩት የኪርኪዝ ዝውውር አለ። እነዚህን ካጠናቀቁ በኋላ አንድ በጣም አሪፍ ጎል አስቆጣሪ ተጫዋች ሊቨርፑልን መቀላቀል መቻል አለበት። ሌሎች ተጫዋቾችም እንደዚሁ ወደ ሊቨርፑል መምጣት አለባቸው። ሊቨርፑል ግሬስፉል ሆኖ እንዲቀጥ ይሰጣል በፕሪሚየር ሊጉ እንደገና ኮምፒት እንዲያደርግ፣ ኮምፒት አድርጎ ደግሞ እንዲያሸንፍ፣ በአውሮፓ ቻምፒዮንስ ሊግም ለስኬት እንዲ በቃ የተጨማሪ ተጫዋቾች ዝውውር ወደ ሊቨርፑል የግድ የግድ ነው ብሏል። እንዲሁም በሌፍት ባክ በኩል የሚጫወተው አንዲ ሮበርትሰንን ካነሳን ይሄ ተጫዋጭ ይሄ ተጫዋጭ አንዲ ሮበርትሰን በቃ አጋዥ ይፈልጋል ነው። ይህ ሲያቅተው የምርም አልቆ ዘንድሮ ስለዚህ ሲያቅተው እየታየ ያለውን አንዲ ሮበርትሰንን በዚህ አይነት መንገድ መተካት ያስፈልጋል ነው እና የኪርኪ ዝውውር በጣም ወሳኝ ነው፣ በጣምም ደግሞ አስፈላጊ ነው ብለው ነው እየገለጹ የሚገኙት ለማለት ነው። እና ሊቨርፑልም ልክ እንደ ማንቸስተር ዩናይትድ ሁሉ ተጫዋች ዋጋ ጨምራለሁ ብሏል። ለዛ ነው ሊቨርፑልና ማንቸስተር ዩናይትድ አምርረዋል ለፍላጎቶቻቸው የምንለው። እነዚህ የክለቦቹን ወይም የምትወዷቸውን የምትደግፏቸውን ክለቦች በተመለከተ ያሉት አዳዲስ የዝውውር ጉዳዮች የዝውውር ወሬዎች ናቸው። ይህንን ያህል ካልን ኋላ ላይ ደግሞ ወደ አዳዲስ ነገሮችን ይዘን ወደ እናንተ ተመልሰን እመጣለን። ግን እናንተ ሸገር ስፖርት ዊዛ በበግደይ የሚለውን ይህንን የዩቲዩብ ቻናል ሰብስክራይብ አድርጉት፣ ሊንኩን አጋሩትና እንብዛ እንላለን። ከተጫዋቾች ዝውውር ጋር በተያዘ ምንም እንዳያልፋችሁ የሚታመን የሚታመነውን ነገር ወደ እናንተ ማድረሳችንን እንቀጥላለን አብራችሁን ስለነበራችሁ በጣም እናመሰግናለን። ቀኑ የሰላም ይሁን እንላለን። በያላችሁበት መልካሙ ነገር ሁሉ የእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።